በአዲስ አበባ የኮሪደር ልማት የተገነቡ አደባባዮችና እና ለመዝናኛ አገልግሎት የሚውሉ ፋውንቴኖች ማረፊያ ከመሆኑ ባሻገር የተለየ ገጽታን እንደፈጠሩ ነዋሪዎች ተናግረዋል። አደባባዮችና የመዝናኛ ስፍራዎቹ ለእይታ የማርኩ፣ እንዲሁም ለአእምሮ ደስታ የሚፈጥሩ ናቸውም ተብሏል። ብዙ ጊዜ መጣለሁ። ከጓደኞቼ ጋር ስንጠባበቅም እዚህ ቁጭ ብለን እያረፍን እዚህ ሻይ ቡናም እያልን እንጠባበቃለን እና ብዙ ጊዜ ነው ይመጣ ነበረው ውሃው እንደዚህ ሲለቀቅ ማታ ላይ ሰው ከስራ ሲወጣ እዚህ ሲጠባበቅም ሻይ ቡና መኖሩ ደስ ይላል። አልፎም ደግሞ የሚሰማ ስሜት ደስ የሚል ነገር ነው የሚሰማ፣ ማረፊያ ነገር ነው። ሲደክምም እንኳ ቁጭ ብለህ ታርፍና ትነሳና ትራንስፖርት ትፈልጋለህ እና መሀል ለትራንስፖርት መሀል በዋልታ ስለሆነ እኔ ደስ ያለ ስሜት ነው ለራሴ የሚሰማኝ ማለት ነው። ደስ ላል ከሁሉም ጋር እዚህ ትገናኛለ፣ ትጫወታል። ለተሰራው ነገር በጣም ደስ ምን ነገሮች ናቸው በተለይ ስታያቸው፣ አሁን እንደዚህ አይነት ውብ ናቸው። አእምሮ እረፍቱ ይወስዳል። አንዳንድ ነገሮችን ስታዩ በጣም ደስ ላል እና እረፍት ታገኛለ። ይሁኔ ተናዴ ተጨንቀ ብትመጣ እንደዚህ አይነት ቦታ ላይ ስትደርስ አዲስ ነገር ስታገኝ እረፍት ታገኛለ። በቃ እውነት ለመናገር ድሮ እንደዚያ ነበረ። ምክንያቱም በፊት የሆነ የጥላ ነገር አግኝቴ እረፍት ለማግኘት በጣም ከባድ ነበር። አሁን ተመዝገን ነው ይሻላል። እንዲህ እያለ ከዚህ የበለጠ ደግሞ ለማየት ያብቃን ነው። የ የመዝናኛ ስፍራዎቹ አእምሮን ለማሳረፍ ከራስ ጋር ለመታረቅ እንዲሁም ማህበራዊ ትስስርን ለማጠናከርም የሚያስችሉ መሆናቸው ይነሳል። ሁንም በፊት መጣለ ሲደብረኝ ስራ በጨረሱ ሰዓት እመጣለሁ። ግን እዚህ በምመጣበት ሰዓት በቃ ራሴን ፍሪ አረጋለሁኝ ማለት ነው። በጣም ደስተኛ ነው የሚሆነው። እና ይህ ነገር በጣም አሪፍ ነው። እንደኔ እዚህ ቦታ ስመጣ ሀሳብ ካለብኝ በቃ ሀሳቢ ከሁሉም ነገር በቃ ነጻሁኝ ይሄዳለሁ። በጣም ደስተኛ ነው የሚሆነው። እዚህ ራሱ ይለቀቃል ውሃ ማታ ላይ ማለት ነው በዛን ሰዓት ደግሞ በጣም በተለየ ከቀኑ ምሽት ላይ ሲታየው በጣም ደስ ይላል። እንደነሱም ሳያቸው በቃ ደስተኛ ነው። ከሌላ ቦታ ይህን ቦታ መርጠው እዚህ ቦታ ነው አብዛኛው ዜ የሚመጡት እነሱ ራሱ ማለት እና ይህን ነገር አሪፍ ነው። ቤተሰቦቼ ልጆቼንም ከክፍለ ሀገር የሚመጡ ዘመዶችም አሉ። ሲመጡ ማታ ላይ መጥቶ በማብራቱ ሲመጡ መቶ አይቶ ደስ ብሏቸው ፎቶ ተነስቶ እንዲገቡ ወደ ክፍለ ሀገርም ነው። ልጆች ማታ ላይ ትንሽ ከትምህርት ቤት ሲመጡ ማረፍ ሲፈልጉ ማታ ላይ መጥቶ ፎቶ ተነስቶ አርፎ ከክፍለ ሀገር የሚመጡትን አምጥቶ አሳይቶ አብሮ ፎቶ ተነስቶ አርፎ እንዲሄዱ ነው የሚያደርገው። አይ ሰው እዚህም የሚታወቅ አለ እዚህ ታውቆም የተጋባም አለ እና የትውውቅም ቦታ ነው። እና ደስ ይላል። በጣም ቆንጆ ነው። አንደኛ አንድነትን ይፈጥራል። አንድ ሆነ ስትጫወት የሆነ የሀሳብ ስትቀያየር ብዙ ነገር አለ። ብቻ ሰው ከሩቁ ከሚታያይና ቀርቦ አንድ ላይ ወደ ሲጫወት ብዙም የምታገኘው ነገር አለ። የምታገኘ ትምህርቶች አሉ። ከሰው ጋር ቅርበታም እንደዛ በርቀት ርቀት ከሚሆነው ከዚህ ሳር ቤት ከዚህ መካኒሳ እንደ ፍርማታው አይነት በቅርበት በቅርበት ሲሆን ሰው ከየቤቱ እየወጣ ከነ ቤተሰቦቹ አርፎ በእግሩ ወደ ቤቱ ይመለሳል። ትራንስፖርትም ሳይከፍል ማለት ነው። ቢበዛ ነው የሚሻለው። በህዝብ መዝናኛ ስፍራዎች ለፀሐይና ለዝናብ መከላከያ የሚሆኑ ተንቀሳቃሽ ጥላዎችና የአንዳንድ የታክሲ መሳፈሪያ የቦታ ለውጦችን የሚጠቁሙ ማስታወቂያዎች እንዲካተቱም ነዋሪዎች ጠይቀዋል። የኮሪደር ልማት ለከተሞች እድገት ያለውን አዎንታዊ ሚናም በመረዳት መንግስት እየተገበረ ያለውን ስራ መደገፍና ማበረታታት ይገባልም ተብሏል።